ምንድን ነው በልጁ በኢየሱስ ክርስቶስ ስም መጸለይ ነው በስሙ የጸለየውን ያደርገዋል ጥርጣሬ የሌለበት ጸሎት በልጁ በኢየሱስ ክርስቶስ ስም የተጸለየ ጸሎት ነው ስሙን ጠርተህ ላደረገው ነገር ሰማይ እውቅና ይሰጣል ሰማይ ጥብቅና ይቆማል ሰማይ ኃላፊነት ይወስዳል እኔ በስሙ ለጸለይኩት ጸሎት እግዚአብሔር ራሱ ኃላፊነት ይወስዳል ሰማያዊ እርዳታ የሚፈልግ ሰው መለኮታዊ እርዳታ የሚፈልግ ሰው እግዚአብሔር እርዳታ የሚፈልግ ሰው ሙሉ በልጁ በኢየሱስ ክርስቶስ የሚጸልይ በጣም የሚገርም ቃል፣ አብ በወልድ እንዲከብር ነው። በስሜ የምትለምኑት ሁሉ አደርጋለሁ። ማንኛውም ነገር በስሜ ብትለምኑ እኔ አደርጋለሁ። ይሄ በጣም የሚገርም ቃል ነው፣ በጣም የሚገርም ቃል። ስለ ጸሎት እየተማረን ነው። በጸሎት ውስጥ ያሉ ነገሮች የፕሬር ዳይናሚክስን እያጠናን ነው። ኢየሱስ ጌታ፣ ክብር ለመንፈስ ቅዱስ ይሁን። ባለፈው ሳምንት እምነትና ጸሎት ያላቸው ድርሻ አይተናል። ታስታውሱ ሆናችሁ ከመቀበል በፊት መደረግ ይበልጣል። እምነት በመንፈስ ዓለም የሚሆነው መንፈሳዊ ክንዋኔ ተረቶ ማረፍ ነው። የምንጸልየው እጃችን ላይ እስኪገባ ሳይሆን በመንፈስ ዓለም እረፍት እስኪ ሲሰማ ድረስ የእረፍት የልብ እረፍት የመለኮት ድምፅ ምልክት ነው ብያቸው የልብ እረፍት የመለኮት ድምፅ ምልክት ነው ከነገራችሁ የልብ ሰላም ስለዚህ አንድ ነገር እየጸለ የምቀጥለው ነገሩ እጃችን ላይ መጥ እስኪገለጥ ሳይሆን በውስጣችን ማረጋገጫ እስኪመጣ በቃ ሆኗል የሚል ነገር በመንፈሳችን ላይ ሲመጣ ያንናቁማለ እናመሰግናል እራሱ እንደሆነ አውቀን እናመሰግናለን የኢየሱስ ክርስቶስን የአገልግሎት ፓትር የምትመለከቱ እንጀራ አነሳ ይላል። ከፊት ለፊቱ የተራበዝ አለ እጁ ላይ ያለው አቅርቦት በጣም ትንሽ ነው። ህዝቡና እጁ ላይ ያለው ምሳ ወይም እንጀራ ያለው ምግብ የሚመጣጠን አደለም፣ የሚመጣጠን አደለም። ህዝቡ ከአምስት ሺህ ይበልጣል። እጁ ላይ ያለው ደግሞ ነገር አምስትና ሁለት ነው። የጻለች ምግብ ነው። አነሳና ባረከ ይላል። ይሄ ነው አያቸው በመንፈስ ነገር እንደሚሆን ስታውቁ ቀጥሎ ያለው ነገር ነው አመሰግናለ ኢየሱስ እጁ ላይ በተቀመጠበት በዛ ሰዓት ላይ ለአቡ ለአባቱ ባሳየበት በዛ ሰዓት ላይ እንጀራው ማሳው አልበዛ። የበዛው በደቀ መዛሙርቱ እጅ ላይ ተደርጎ ደቀ መዛሙርቶቹም ሲሰጡት ነው ሲቀበሉት ማለት ነው። ውስጥ ግን አስራ ሁለት መሶብ ተርፏል። በእምነት የሚደረግ ጸሎት መትረፍረፍ ውስጥ ያስገባል። ነገር እስኪ በዛ ነገር በመንፈስ መረዳት እንደተከናወነ ሲገባል፣ ወደ ምስጋና እንገባለን። ጌታዎች ሆይ ስላደረግኩ አመሰግናለሁ። ሰዎች ነገር አለ። ይሄ ነገር ተፈጽሟል፣ ይሄ ነገር ተከናውኗል። ዛሬ ደግሞ በጣም የሚገርም ነው። አብ ስለ ወልድ እንዲቀር ትልቅ ሚስጥር ነው ያመጣ ይሄን መቀመን በጣም ቀላል ራሱ በድፍረት እና በኮንፊደንስ አቅም ይኖረናል። አብ በወልድ እንዲከብር በስሜ የምትለምኑትን አደርገዋለሁ። ያራ ምስለ ጸሎት ነው። በልጁ በኢየሱስ ክርስቶስ ስም ጸልየን የምንቀበለውን ነገር በሙሉ በመንፈስ አለብ ይባል እግዚአብሔር ከበረ ይባላል። እያንዳንዱ የጸሎታችሁ ውጤት የአብ ክብር መገለጥ ነው። ከምንም ነገር በላይ ደግሞ

ኢየሱስ የሚለው ስም ነው። ኢየሱስ የሚለው ስም የከበረ ስም ነው። የሚገርመው ከትንሳኤ በኋላ ኢየሱስ ልዩ ስምን ወርሷል። ሂ ኢና ሂት በጣም የሚገርመው አብ የተገለጠባቸው ስሞች በሙሉ ተጠቅልሎ ወረሰ። በአንድ ስም ውስጥ እድሻደ አለ። በአንድ ስም ውስጥ ጀሃይን አለ። በአንድ ስም ውስጥ ንሴ አለ። በአንድ ስም ውስጥ ዝድቀኔ አለ። ኢየሱስ ግን በአንድ ስም ውስጥ አሜና ራሱ አለ። የኢየሱስን ስም ስትጠራ ትፈወሳለህ። የኢየሱስን ስም ስትጠራ አቅጣጫ ታገኛለህ። የኢየሱስን ስም ስትጠራ አቅጣጫህ የሆነ እና የኢየሱስን እጠ ትልቅ ነገር ስምን ይህ ስም በሰማይ የተቀበረ ሰማያዊ ስም ስም ስም ይታሰሳል ነገር ስም

ለዚህ ጸሎት ምን ማለት መሆኑ ያቀርባል። ጸሎት የጠረ ድግግቦች መሆኑ ከዚህ ቀን ጀምሮ ይቀራል። ጸሎት ሊከናወን የሚችል የአምን ክብ የሚገልጥ አሜን አሜን ተፈጻሚነት ያለው ሰማያዊ ስራ ነው። ዲስ ፕሬር ዳይናሚክስ ፕሬይንግ ኢዝ በስሙ ጸልይ፣ በስሙ ጸልይ። እግዚአብሔር ያደርገዋል፣ እግዚአብሔር ይፈጽመዋል፣ እግዚአብሔር ያከናወነዋል። ማንኛውም ነገር አለ ምን ማለት ነው? ከስሙ የሚበልጥ ነገር የለም። ግ እያንዳንዱ ነገር ከስሙ በታች ያለም የተገሳል። እያንዳንዱ ነገር ለስሙ ይታሰሳል። እያንዳንዱ ነገር በስሙ አሜን አሜን ይቀየራል። እያንዳንዱ ነገር በስሙ ቅርጽ ይሳል። እያንዳን ነገር በስሙ ይታሰሳል። በስሙ መልሳለው። በዚህ ነው ስሙ ሰማያዊ ይታሰሳል ሰማያዊ አካል ስራ ላይ ይገባሉ መልአኮች አቴንሽን ይሰጣሉ ጸልይ በምን በስሙ በስመ ዘለሹ ጸሎት እንደሚመለስ ግን እወቂ ኢየሱስ ክርስቶስ ጌታ ነው አትጠራጠይ ስሙ ክብር አለው ስሙ የከበረ ነው በስሙ ጸልይ እንጂ እግዚአብሔር ይመልሳል ስለዚህ የጸሎት ትልቁ ክርስ ጉላት ምድነ በክርስትና ላይ ምትሉ በልጁ በኢየሱስ ክርስቶስም ለአብ የሚጸልይ የሚገርመው በዚህ ድርጊት ውስጥ ምንድን ነው ያለው? እኔ ያደርገዋለሁ አለ። ምን ማለት ነው? እየተነቃለቀ ሰላም ማት አለም ስሙ ፐርሰናልቱ ማንነቱ ስለሆነ ስሙን ጠርተን ላደረገው ነገር ነው ሰማይ እውቅና ይሰጣል። ሰማይ ጥብቅና ይቆማል። ሰማይ ኃላፊነት ይወስዳል። እኔ በስሙ ልጸልቅ ውስጥ ያለው እግዚአብሔር ራሱ ኃላፊነት ይወስዳል። ሰማያዊ አካሎት ኃላፊነት ይወስዳሉ። በስሙ ጸል በጸሎት የኔ አ በስሙ ከቀላይ ኋላ የሚኖል ነገር የሚሰራ ይመጣል፣ የሚቆፍር ይመጣል፣ የሚያለማ ይመጣል። የሚያደርግ የስሙን ክብር ማዋቂ ነው። በጣም ትልቅ ከዮሐንስ 12 ጀምሮ እስከ 17 ያሉ የመጨረሻ የኢየሱስ ክርስቶስ የጸሎት እና የትምህርት መንገዶች ናቸው። አያታችሁ ትሆነ ለዚህ ሲያስተምረን ያለን ይህ ነው። በስሜ ጸል ይውሉናል ምንም በስሜ የተጸለየው ነገር አብ ስለ ክብር ዘንድ ያደርገዋል። ከኢየሱስ ክርስቶስ ድምፅ በላይ ማን አለ? ከኢየሱስ ትምህርት ትምህርት በላይ ማን ሌላ ትምህርት አለ? እኛ ህይወትን አይተን አንማረን፣ ህይወትን እናስተምራለን። አየ ጸልየህ ነገር አሌለቆት ስላለ ዶክትሪን ቢልድ አድርግ። ሆነይሄ ማይጸል እንኳን ነገር በልጁ በኢየሱስ ክርስቶስ ይሆናል፣ ይሰራል፣ ይከናወናል። የጸሎት መልስ ለአብ ክብር ነው። የጸሎት መልስ ለአብ ክብር ያመጣል። ጸሎታችሁ በኢየሱስ ስም ጀምሩ። የምታርጉ ነገር በኢየሱስ ስም ድረስ ነው፣ እለውጣለሁ መልሳለሁ፣ ፈጣን መልስ። እዚህ አንድ ነገር እንረዳ። በልጁ በኢየሱስ ክርስቶስን የጸለዩት ጸሎት ነው፣ ጸሎት ሁሉ መልስ አለ። በልጁ በኢየሱስ የጸለዩት ጸሎት ሁሉ ሰማያዊ መልስ። በልጁ በኢየሱስ ክርስቶስ የጸለዩት ጸሎት በሁሉ ሁሉ ከአብ ዘንድ የምቀበለው ነው። በኢየሱስ ጸልዬ የምቀበለው ነገር በሙሉ አብን የሚያከብር ነው። አብ በክብሩ እንደማይደረደር ካወቃችሁ በልጁ በኢየሱስ ስንጸልይ፣ ይህን እንኳን ካወቀ እንደ ክርስቲያን ይህን ነገር ብንረጋ በልጁ በኢየሱስ ክርስቶስ ስም የተለያዩ ነገሮችን እናፈጥናል። ስንጀብር ራሱ በልጁ በኢየሱስ ስም አያቸው እንዳትጠራጠሩ ያደርጋቸዋል። ብዙዎቻችን የተጠራጠርነው በህይወት ጉዞ ውስጥ

ሰማያዊ እርዳታ የሚፈልግ ሰው፣ መለኮታዊ እርዳታ የሚፈልግ ሰው፣ የሻገርን እርዳታ የሚፈልግ ሰው ሙሉ በልጁ በኢየሱስ ክርስቶስ እንዲጸል የተሰጠን ስም የከበረ ስም ነው። የማንሸማቀቅበት፣ የዳንበት፣ ከዘላለም ሞት ያመለጥንበት፣ በአፊት የቀረብንበት ኢየሱስ ጌታ ነው። ይሄ ስም ክብር አለው። ስሙ ሲጠራ ሰማያት ይነቃነቃል። አንዴ ስለ ኢየሱስ ስም ሰስተ ሀገር ይሄን ነገር ብዬ ነበር።

የጌታ ስም ሲጠራ ምን ይላል? ሂድና ስሙን በመጥራት መድኃኒዓለም ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። እዚህ በማድኛ ሁኔታ በየትኛውም ጊዜ ተንበርክከህ የሚሆን እየሄድክ የሚሆን እየሰራህ የሚሆን መኪና እየነዳችሁ ታክሲ ላይ ሆነ፣ የትም ቦታ አየር ላይ ሆነ፣ ምድር ላይ ሆነ፣ የትም ቦታ ኢየሱስ ሲል ነው። ስም ስንጠራ ስንጠራ የመላእክቶች አለ አቴንሽን ይሰጣል። ምን ልትል ነው ቀጥሎ አቅጣጫ ይዘ በፀለቅበት በዛ መንገድ ላይ መላኮች ይገለጣል። በየትኛው አጣጭ በየትኛው ነገር ላይ ሎኬት አርጋችሁ ስንጸል ይሄን ነው ከምችል እኮ ሰው እኮ ብዙ መንፈሳዊ ነገሮችን ስለማይረዳ ስለማያይ እንጂ እስ አጋሪ ታትተ በኢየሱስ ስበለው ለምንድን ነው ሪያክት የሚያደርገው? ለምን ይጮኋል እንዲህ? እስከ ዛሬ ዝም ብሎ ሰውየውን ሲያስጮህ የነበረ መንፈስ አሁን በተራው ራሱ መጮ ይጀምር። እስከዛ ሰዓት ድረስ ቤተሰብ ሲበጣበት ሰውየውን ሲያስለቅስ

በተፈጥሮ ዓለም ላይ በነገሮቻችሁ ላይ በህይወታችሁ በእያንዳንዱ አቅጣጫ ይሄ ስም ተጽዕኖ እንዳለው ወቁ። ነገርን የመቀየር ነገርን የማስተካከል ነገርን የማሳመር አቅም እንደዚሁም ደግሞ ከሰማይ ጋር ስንወራ፣ ከአብ ጋር ስንወራ በልጁ በኢየሱስ ክርስቶስ የምናደርገው ማንኛውም ተግባቦት መልስ ያለው ርሜ መልስ ያለው ተግባቦት በልጁ በኢየሱስ ክርስቶስ ነው። እግዚአብሔር አብ እንዲሰማቸው የምትፈልጉ ውስጥ በቃ በኢየሱስ ስም አደርገው፣ አሜን። ጸሎት ማይረባ ነው እንኳን እግዚአብሔር አጥቶ ይሰጣል። አሜን። ጸሎታችሁ አስፈላጊ ነው። ለምሳሌ ለትውልድ መጻለኝ፣ ለሃገር መጻለኝ፣ ለሌሎች መጻለኝ፣ እግዚአብሔር የሚፈልገው በልጁ በኢየሱስ ስም እስካላረከው ድረስ በጣም ምጥ ነው። በጠሉ አጥስተማ እግዚአብሔር ሁሉ ስለሚሰማ ሰማ ማለት ነው። ይሰማል፣ ግን ያንተ ነገር እንዲሰማ ከፈለክ ማንኛውም ጸሎት ከትንሽ እስከ ትልቅ በልጁ በኢየሱስ ስም ስታረክ አብ ሊከብር ስለሚፈልግ ስለወልድ እንዲከብር ይሰማል መስማቶች ቻለ አግባብ ያለው መልስ ይሰጣል። የሰማይ ለሰማይና ለመሳብ ለመሳ ከበለቆ ዘድ መልስን ለመቀበል ኢየሱስ ጌታ ይሄንን መንገድ ተጠቀም። እግዚአብሔር ይሰማል። በልጅ ኢየሱስ ክርስቶስ ላይ የተጸለየው ይሰማል። ይሰማ መላእክቶች ይታዘዛሉ፣ ሲኦል ይቀጠቀጣል፣ ምድር እሽ ትላለች።

እጁን ይዞቆ ሲናገራ ጮቾቹ ትብና ያለ ጸና ይላል። ስሙ አይደለ እንዴ? አጥንት ይታሰዘዋል፣ ስጋ ይታሰዘዋል፣ ነርፍ ይታሰዘዋል፣ ደም ይታሰዘዋል፣ አይምሮ ይታሰዘዋል። ሰዎች ይታዘዛሉ። ሰው ፍቃድ ቢኖርም አልታዘዙም ብሎ ነገር የለም። ይታዘዛሉ፣ ይታዘዛሉ፣ ይታዘዛሉ። ኢየሱስ ጌታ